ሰላም አለይኩም ወራህመቱላሂ በረካቱ። የአብሽር ቁጥር ለመቀየር ስንፈልግ የአብሽር ያኒ የስልካችንን ቁጥር ካሁን በፊት በሌላ ቁጥር ከፍተን ከዛ በአሻራችን አዲስ ቁጥር ካወጣን በኋላ መቀየር ከፈለግን ቀጥታ ነፋዝ የሚባለው አፕሊኬሽን ላይ በመግባት ቁጥራችንን መቀየር እንችላለን። አፕሊኬሽን ላይ እንዲህ በመሄድ ሴቲንግ የሚለው ውስጥ ወደ ታሪፍ ሶስተኛው ላይ በመሄድ ተስጂል ኹሩጅ እናደርጋለን ስትል ሆሮጅ የሚለውን እና አምንለዋል በቃ ያለውን ከዛ እዚህ ላይ ኢዳታት የሚለውን ከታች የምነካው እሱን አንድ ጊዜ ስትንጫ ነው። እዚህ ላይ ኸደማት፣ እዚህ ላይ በንትን ማሰምብበትን እሱ አንድ ጊዜ ስንጫ ናት። እዚህ ላይ የኢጋማችንን ቁጥር ይጠይቀናል። የኢጋማ ቁጥር እናስገባለታለን። ከዛ እዚህ ላይ አዲሱን ማስገባት የምንፈልገውን አዲሱን ቁጥር ነው የምናስገባው። ከአሁን በፊት የከፈትንበት ሳይሆን አዲሱን ቁጥር። ከዛ በአዲሱ ቁጥራችን ላይ ኮድ ይመጣል። እዚህ ላይ በአዲሱ ቁጥር የመጣልንን ኮድ እዚህ እናስገባለን። እዚ አሮጌው ቁጥር ላይም ከዛ እንትን ላይ ተወጣችሁ ብሎ ሜሴጅ ይመጣል። ችግር የለውም። አሁን አዲሱ ቁጥር ላይ በመጣው ኮድ ከከፈትን በኋላ እንዲሁ ሆኖ ይመጣልናል። የፊታችንን ምስል በትክክል ልክ እንደዚህ አድርጋችሁ አስገቡ ይለናል። ካሜራ በራሱ ይከፍትልናል። ታሊ የምንለውን ስነከች ና አረንጓዴዋ እሷን አንድ ጊዜ በመጫን የምስላችንም በትክክል ይወስዳል። እዚህ ላይ ካሜራ ይከፍታል። ከዛ መካከል ላይ ያለችው በጥቁር ያለችው በትክክል የሆነ ሰማያዊን አረንጓዴ ነገር ስትሆን አንድ ጊዜ እንጫናታለን። ከዛ በትክክል የፊታችንን ምስል አስተካክሎ ካነሳ በኋላ ቀጥታ አዲሱ ቁጥር ተቀይሮ ይከፍተልናል፣ ስልካችን ላይ ማለት ነው። በትክክል ክቦ ውስጥ ፊታችን መሆን አለበት። ብዙ ጊዜ ደጋግሞ እንደዚህ ሊያስተካክለን እንችላለን፣ እስከ ፊታችን በትክክል ክቦ ውስጥ እስከሚሆን ድረስ። እንደዛ ካስተካከልን በኋላ ጨረስን፣ ቀጥታ ስልኩ ተቀይሮ አብሽሮም ላይ ሁሉም ላይ ይስተካከላል ማለት ነው። የፊታችን ምስል ከወሰደ በኋላ ቀጥታ በራሱ ይከፍታል። እዚህ ላይ ብዙ ጊዜ ደጋግሞ እንትን ሊያስቸግረን ይችላል ያኔ